ሰላም ሰላም፣ ውድ የኒሻን ቲዩብ ተከታታዮች! አሪፍ ነው አሪፍ የቀዳሽ ድምፅ ነው። ሁሉ ሰላም፣ ሁሉ ተማም። ናሆም ነኝ። ዛሬ ከሄኖኬ ጋር የሆነች ቪዲዮ ይዘንላችሁ መጥተናል። ምን መሰላችሁ? ኪራን ፕራንክ ልናደርገው ነው እና አልፈለግኩም ነበረ። ተጫነኝ ምን ያል ተጫንኩ። በራሱ ፈቃድ ነው የሚመጣው። ተጭኖኛል እና ጋይስ ኪራን ፕራንክ እናደርገው ነው። ምንድነው ነገራችሁ? አይ ቢዩቲሽን አይ ተው። እኔ እኔ እወላችሁ ምን መሰላችሁ፣ ሳዶር የሆነ ያነ ጥፋት አጥፍቷል ብሎ ኪራ ይነግራል ማለት ነው። የተሳሳተ መረጃ እና ኪራ አምኖ አዎ ሳዶር ያጠፋል ይላል፣ ወይስ ደግሞ እንደ ጓደኛ እንደ ወንድም ከኔ ጎን ይቆማል የሚለውን ነገር ፊገር አውት የምናደርግበት ቪዲዮ ነው። እስከዛ ኒሻን ቲዩብን ሰብስክራይብ እያደረጋችሁ ቆዩ። ቆንጆ ቆንጆ ነገር ይዘናላችሁ እንመጣለን። እንወዳችኋለን። ፒስ አውት ወደ ቪዲዮ። ወይኔ ጓደዬ፣ ወይኔ ጓደዬ፣ ጎድና አልሰማ ምንም ይመስላል። እኔ አይነ ያጠፋል ከሱ ብናይ ይሻል እስኪ ዛሬ ደግሞ ቀረጻ ያለህ አይመስለኝም። እኪ ዋትስአፕ ዋትስአፕ የት ደረስክ? እየመጣ ነው። ኧረ እባክህ እና ደርሰሀላ ትንሽ ነው የቀረህ። እባክህ ምን? ኦኬ ምሳ በልተሃል? አንተ ቃይ እንደዛ ከሆነ ፒስ ና በቃ። ቢንኝኝ ና እሺ፣ እሺ ና በቃ ፒስ። የተጣደለትን ጉድ አላወቀ። በቃ በቃ ይውላችሁ ጋይስ። አሁን ኪራ እየመጣ ነው፣ እኔ እወጣለሁ። ቤት ውስጥ ብቻቸው እንዳሉ ሆኖ ነው የሚያወሩት። ከዛን የተደውሉለት እንደመጣ ሰው ነው የሚመጣው። እንዳታስጨነቅለው። ከመጣማ ይመቻችሁ። ወደ ኒሻንቲቭ ተከታታዮች ኒሻንቲቭን ብቻ

እኮ መቼ ነው? የሆነ ሐሙስ ምናምን ወይ ሮብ ቀን ጣስ ብለን ማታ ላይ ወይ እንመለሳለን። ይቻላል። እኔ አይደብረኝ እሱ ስኬጁል ሌላ ስኬጁል ካለ ምን ምናምን

ስልኩ ተይዟል። ባልኩ ይልቀቁ ይሆን። አንዳንድ ወሬ ሰምቼ በቃ አንዳንድ ወሬ ለመጠየቅ በቃ ደበሬ ታውቃል እ

ምንድነው? ምን አድርገው? ምንድነው? እኛ ምን እኔ የማላውቀው የተለየ ፀባይ ያለው እኔ ራሱ እኮ ከሆነ ጊዜ በኋላ ተቀየረብኝ። እኔ በቃ ምንም ደግሞ ሰውም ሲያወራ ምናምን ነገር አለ አይደል? በቃ ሰው ሲነግረኝ ምናምን ላምን ራሱ አልቻልኩም። በቃ ያ ደግሞ ይቀርብ ሰው ነው። ደግሞ እንደዚህ ይዋሸኛል ብዬ ራሱ አላሰብንም እኮ። ምንድን ነው ምንድን ነው የተቀየረው? ምን ምን ነው ነው የሚወድ ኒሻን ቲዩብ ተከታታዮች ኒሻን ቲዩብን ሰብስክራይብ ይመቻችሁ። እኮ ምንድን ነው የተቀየነው? ከእኔ ከጓደኛው በላይ የሚቀርበው እሷ አለኝ። ማነው የነገረው? ማንነቱ የሚሰራላቢ ነገር እሺ፣ ምንድን ነው የሰማ? ግን በቃ አለ ከመኪና የአንዳንድ ጊዜ እቃ ይጠፋል ይጠፋሉ። እኔ ከሱ ጋር ምንድን ነው ያገናኘው? ከመኪና እቃ ይጠፋል ማለት አልገባም። ለ እቃ ራሱ በቤት ምናምን አንዳንድ ጊዜ ይጠፋብኝ ያስቀኝ ከሱ ጋር ደህና ይጠፋብኝ ቆይ እሱ ነው ከወሰደ ሳደር ሁለታችን ነው ጓደኛ አደለ ያጠፋው ነገር እንኳን ቢኖር እሱ ባለበት እጭ አድርገህ ለምን እንደዚህ ታደርጋለህ? እንደዚህ ሲሉ ሳሙ ብለህ ነገሩ ማቀቡ ሲቀጥል ደግሞ የሆነ ማይመስል ነገር ነው እየነገርክኛለህ። ሰዎች የሆነ ነገር አድርጎኛል ጠፋብኝ ምንድን ነው ሰረቀ እያልከኝ ለምን አንጠጣማነት በግልጽ ነገር ምንድን ነው?

ሁለተኛ ቀን ደግሞ እንደ እሱ ባለበት በችግር የለም እሱ ፊት እንደዚህ

ምን ያህል ጊዜ ነው እኛ በጓደኝነት አብረ ተቆም ሳ አቋሉ ግን በቃ በቀላል እንደዚህ ብናገረው ምንም ሊሰማኝ አይችልም ማለት አይምሮ ተቀበለው ሌባ ነው የሚለው አይምሮ እና ሌላ ነገር ውስጥ እንዳገቡ

ኖርማል ነው። ነገ ኖርማል ነው። በቃ መፍታት ነው እሚሻለው። እኔም ሰምቼው ምንም አላተረፍኩም።

ደሞ ካላንቺ ቀኑ ደግሞ ብርትርት ንቺ ያለራሱያ በመድሀኒዐለም ምን አይነት ሰው ነው? አሁንና ምን አሰብሻንች? እንትን አያስፈልግም። ሳዶራ ለሁለታችንም ጓደኛችን ነው። ቅድም ሰማት ያልከው ነገር እውነት ከሆነ ይሄ ተደረገ ያልከው ነገር እውነት ከሆነ ፊት ለፊት ጠይቀው በቃ ምን አልኩኝ? ማንሰክስ ቅድም ለእኔ ስትለኝ የነበረው ነገር ንገር እውነቱ። አሁን እባክሽ እሱን ዝም ብሎ እየተጨነቀ ያለው ምር የምር እንሂድ በቃ ደዘ ደዘ ስለ ደዘ ነሩ አን ስለ ደዘ ምናምን አይደለም። ይኸውልህ ክያ በቃ እውነቱን ንገረው። ይኸውልህ፣ በቃ ምናልባት አንተም ተሳስተህ ሊሆን ይችላል፣ ሰው ነህ መስሎህ ሊሆን ይችላል። ፊት ለፊት ይቅርታ ጠይቀኸው ይህን ነገር ፊክስ አርገን እንሂድ። ምንም ሸፋፍና አትለፍ በቃ።

እኔ ሀሜት ሆና የሚባል ነገር ውስጥ መግባትም አልፈልግም። ትክክለኛ ወይም አይደለም በቃ ጓደኛ ማቾች መሀል ሀሜት አያስፈልግም እኮ ኪራ። ምንድነው? ለምቀጣን ነገር እኮ ልነግርህ ነው። ይኸውልህ ረሱ ዝም ብሎ ነው። በእናትህ አንተ ነገር አይደል እንዴ? ዝም በልህ። ይኸውልህ ሳዶራ ጊያ ይኸውልህ አላውቅም እኔ የእናንተ መሀል የሆነ ነገር እንዲፈጠር አልፈልግም። ሳዶራ ለማጣላትም አይደለም፣ ግን ጓደኛ ማቾች መሀላችን የሆነ ነገር ረፍ ኪያ መሀላችን የሆነ ነገር ተፈጥሮ የሆነ ተሸፋፍኖ እንዲያልፍ አልፈልግም ፊክስ መደረግ ካለበት እዚሁ ፊክስ አድርገን በቃ። ልክ ያልሆነ ነገር እያወራ ነው ያ ማለት በፊት ከሌሎች ሰዎችም ሰምቻለሁ። ባለፈውም እንደዚህ ከመኪና ውስጥ ዕቃ ጠፋ፣ እዚህ ቤት ዕቃ ጠፋ ምናምን እያለ ነው መስሎትም ሊሆን ይችላል። ሳዶራ አይደለም በቃ ድንገት ጀስት አንተ ያነሳ ምናምን መስሎት ሊሆን ሳዶር እንደዚህ የሚያደርግ ሰው አለ መስሎህ አጋጣሚ ድንገት ነገሮች ተገጣጥሞብህ መስሎህ ሊሆን ይችላል ጠይቀው ይቅርታ በቃ እዚሁ ፊክስ እናደርገው አንተ እንደዚህ ብለህ ኧረ ዝም ብሎ የሚያስጨንቀፈምንድያ ምንድን ነው የምፈታው ምንድን ነው የጠፋህ እኮ ኧረ ዝም ብሎ ነው የዛ የአስር ሺህ ብር ምናምን ነገር ጠፋ ያልኩት ብር መልስልኝ። አንተ ጓደኛ አይደለ ምን? አንተ አዳምጠኝ። ከአንተ ውጭ እሺ፣ እኔ ብቻ የዛኑ ቀን የገባው አንተ ነው። መኪና ውስጥ ብቻ ነኝ የምገባው እኔ። እንድትጨቃጨቁ ሳዶራ፣ ጓደኝነታችን በዚህ መንገድ መበላሸት የለበትም። ተነጋግረን ፊክስ እናድርገው ብዬ ነው ወሬውን እንድትጣሉ እንድትጨቃጨቋል ሲጀመሩ እንደ ትልቅ ሰው ተረጋግታችሁ አውሩ። በቃ ክያ ክያ አንድ አይነት እያየህ አውሪ። ኦሆ የምርህን ነው ወይ የምታወራው? እቺ ቆይ፣ ከአንተ ውጭ እዛን ዕለት ይገባዋል ማለት መኪና

ይኸውላችሁ አሁን ተረጋግታችሁ ስሙ። ይኸውልህ፣ ሳዶራ በቃ ልክ አይደለም። አንድ ቀን አይናገርም። አንተም ዝም ብለህ ተረጋጋ ነገርኩት። ሳዶር ትልቅ ሰው ቁጭ ብለን እያወራ ነው አይደለ? እሱ ሱ የምታከብረኝ ከሆነ ዝም ብለህ ለአንድ በቃ ኪራ ተሳስቶ ሊሆንም ይችላል፣ መሰለው ተናገረ አይደለ? በቃ አሁን ደግሞ ጅስ ጥፋቱን አምኖ ይቅርታ፣ ከዛ ብራን ነው እንደዚህ ተባለ

አረ በእናታችሁ ምን ሆናችሁ ነው? እኔ የሚያሳፍር ነገር እኮ በቃ የኔ ጭንቀት አይታያችሁም እንዴ? ምን ሆናችሁ? ጥፋተኛ ለክያ ሲጀምር ጓደኛ ነው። ቢወስድ እንኳን እርግጠኛ እንኳን ብትሆን አፍህን ሞልተህ እንዴት በድፍረት ሰርቀሃል ትለዋለህ? ጓደኛ ነው እኮ ማንም ምንም ያወራ በቃ አንተ ነው ይቅርታ መጠየቅ ያለብህ። ያንተ ጥፋት ነው ክያ፣ አትከራከር። እንዲ በቃ አንተን ፍታሽ አዶራ፣ ራሴን እያመመኝ ነው። በቃ ፍቱ። ጥፋት ነው። አንተ ይቆ ምንሱ ነው

አሁን ይህንም እያናደገ ይገኛል። ከዚህ በኋላ አንድ ነገር ከተናገር ከኔ ጋር ምትጣል። በቃ ዝም ብለህ ይቅርታ ጠይቀው። አትፍታል ፍቱ። በቃ ዝም በል፣ ይቅርታ ጠይቀው ፍታ፣ ተነስ። ከየራስ ጥፋቱን ይቅርታ ጠይቀህ፣ ቀኔ እንደዚህ ይበላሻል እያለ ሰብኩ። በምን ተጣሉ? ከእኛ የማይጠበቅ በጣም ዊርድ የሆነ ነገር ነው። በቃ ፍቱ። በቃ ተረጋጋ ሳሉራ ደስ በቃ በሰዓቱ መሰለው አጋጣሚ መኪና ውስጥ የነበርኩ አንተ ለ እንደዚህ አይነት ነገር አለ። ከዚህ ባሰ ነገር

እኔ እንደነሱ አይደለሁም። ሰብስክራይብ አድርጎ ምንድን ኒሻን ቲዩብን ሰብስክራይብ አድርጉለት። ግን እንደነሱ ስራ ቢሆን ሰብስክራይብ መግደል እንደዚህ መግደል ነበረ። ጋይስ በጣም እናመጋችኋለን። እስካሁን አንድ ላይ ስለነበረም በጣም እናመሰግናለን። እናከብራችኋለን። ያው ካስጨነቅናችሁ እንግዲህ ይቅርታ እንጠይቃለን። መቻሉ በሌላ ቪዲዮ እንገናኛለን። በሌላ ቪዲዮ አናዘር ዋ እንገናኛለን። ማለ ግን የመጨረሻ ነው። ያሳዝ ደግሞ ወደ ኒሻን ቲዩብ ተከታታዮች ኒሻን ቲዩብን ሰብስክራይብ ይመቻች